ግብፅ ስለቀይ ባህር ምን እያለች ነው? ዝርዝር ጉዳይ ይዟል። ይህ ቪዲዮ ይህ ወሬ ፕላስ ነው። ኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን በተደጋጋሚ እየገለጸች ነው። ይኸው የባህር በር ጉዳይ ዓለም አቀፍ አጀንዳ ሆኗል ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችውን የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷና በግልጽ የባህር በር የህልውና የጉዳይ ነው ማግኘት አይቀርም ካለችበት ጊዜ አንስቶ የኢትዮጵያን እድገትና በጎ ነገር የማትሻው ግብፅ ነገሩን ስታጣጥል ከርማለች ኢትዮጵያ በግልጽ የባህር በር ጉዳዩን ማንሳቷ ግብፅን አንጨርጭሯታል ይህንንም በተለያየ ጊዜ ባለሥልጣናቶቿ ከሚያደርጉት ንግግር የጎረቤት ሀገራትን መሪዎች እየጠሩ ከሚያደርጉት ውይይት መረዳት ይቻላል። ድርጊታቸው ክፋትና ምቀኝነት ከመባል ውጭ አንድም መገለጫ የለውም። ይቺ ሀገር ዛሬ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩል ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም፣ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው የሚል ዲስኮሪዛ ብቅ ብላለች። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ማለታቸውም ተሰምቷል። ግብፅ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያ እየመከረች ነው። ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱን፣ መረጋጋቱን የማረጋገጥ ተቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ሲሉ ለአል አረቢያ መናገራቸውን ስፑትኒክ ዘግቧል። ኢትዮጵያ የቀይ ባህርን ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብላ እንደምታምን ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት መናገራቸው ይታወሳል። ቀይ ባህርን ኢትዮጵያ ለማጣት 30 ዓመትና ከዚያ በላይ የወሰደ ትግል ነበር። በ30 ዓመታት በብዙዎች ርብርብ ቀይ ባህርን እንዳጣች ነው የገለጹት። ቀይ ባህርን መልሶ ለማግኘት በተረጋጋ መንገድ፣ በሰከነ መንገድ፣ በውይይት ሜዳ አስፈላጊ መሆኑን የገለጹት ጠቅላይ ሚኒስትሩ የፈለገ ብንወያይ ግን ለማጣት የፈጀብንን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም ሲሉ ነበር የተናገሩት። ከሰሞኑም ግብፅ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደም እና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለነበሩት ፕሬዚዳንት ኢሳይያስ አፈወርቂ ፕሬዚዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከፕሬዚዳንቱ ጽህፈት ቤት በተሰጠው መግለጫ እንደተገለጸው ሁለቱ ፕሬዚዳንቶች ተገናኝቶ በተወያዩበት ጊዜም አልሲሲ ግብፅ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ ፕሬዚዳንት አልሲሲ እና የፕሬዚዳንት ኢሳይያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት ሰላሳ ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑና ሊስተካከል እንደሚገባው አጽንኦት ሰጥተው ተናግሮ ነበር። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወምም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ በእንደራሴዎች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቷ ከፍተኛ የስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስተሩ ሀገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ ያነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅነት ከግብፁ ፕሬዚዳንት ጋር የተገናኙት ፕሬዚዳንት ኢሳያስ በተለያዩ ጉዳዮች ላይ መወያየታቸውም ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምሮ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዚዳንቱ ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመልክተዋል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይ የቀጠናው ሀገራት ነፃነት ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎቹ ካይሮ ላይ የተገናኙት ሁለት ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኙት ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብፅ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብፅ፣ ኤርትራና ሶማሌ ባለፈው ዓመት ጥቅምት የጋራ ግንባር የመሠረቱት ኢትዮጵያ ከሶማሌ ላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ዓ ም ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽሎ በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው የኢትዮጵያና የኤርትራ መንግስታት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስም ስጋት ተፈጥሯል።